አሰላሙ አሌይኩም ወራሕመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ አላህ ሰላም ያድርጋችሁ። ወደ ዛሬው ቪዲዮዬ መጥቻለሁ። በመጀመሪያ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ምስጋና የክልብ ነው። እኔ የተለየ ቪዲዮ ሰርቼ ወይንም እናንተን አዝናንቻችሁ ወይንም እናንተን መክሬያችሁ አይደለም እውቀትም ኑሮኝ አይደለም ከእናንተ የተለየሁኝ አይደለም። ብቻ ያው የራሳችንን የሆነ አስተያየት ወደ ሚዲያ ስንመጣ ሚዲያ በተለይ በስደት ያለነው የፈለግነውን የምናወራበት ደስ ያለንን የምናስተላልፍበት ሲደብረንም፣ ደስ ሲለንም፣ ሲጨንቀንም ሚዲያ ላይ ነው አስተያየት የምንሰጥበትንም የራሳችን አስተያየት የምንሰጠውም ያው ሚዲያ ላይ ነው እና ዛሬ ተመልሽ የመጣሁበት ቪዲዮ ይሄ ሰይድ የሚባል ልጅ ማለት ነው። እኔ እንኳን አላቀውም ብቻ አልከታተለውም፣ ግን በአንዳንድ በእህቶች ቪዲዮ ይመጣል እና ብዙ ጊዜ እህቶች ቪዲዮ ይሰሩበታል እና ዛሬ ይች እንደዚህ ሚስቴ ናት ይላል። አልወድሽም ይላታል። ምን ይላታል? እና ምን ቆይ ምን አይነት ማለት የሰው ልጅ አንድ መቼም አሁን ጊዜ ያለንበት ጊዜ በጣም የሚያሳዝን ነው። በጣም የሚያስጠላ ነገር ይታያል፣ በተለይ በሙስሊሞች ላይ ማለት ነው።

ፍራንክ ሲባል እንግዲህ አንደኛ ውሸት ነው። ፍራንክ ማለት ውሸት ነው። እንደዛ አድርጌ እንደዛ አድርጌ ማለት በመቶ ሺ የሚቆጠር ሰዎችን መዋሸት። ለምሳሌ ይሄ ልጅ ያው እንዳልኳችሁ እኔ አልከታተለውም፣ ግን ከአንዳንድ እህቶቼ እኔ ከማበረታታቸው ከሚያበረታቱኝ እህቶቼ ቪዲዮ እያየው ነውና ምን ያደርጋል እንደዚህ ሱም እያዝገባች ዝወጣች ልሄር ነው ልመጣ ነው። በጣም ብዙ ነገር ይሰራል። ያ ማለት ስራውን እኔ ለሱ ምቀኝነት ወይንም ለሱ እንትን ኑሮኝ አይደለም። ስራ ክቡር ነው። የስራ መሻላህ አሪፍ ነው። ግን ለምሳሌ አልጋ ላይ ተኝቶ እንደዚህ ማድረግ ካሜራ ደቅኖ ምን ማለት ነው? ሚስቱ ከሆነች ዘና የሆነ የቆመ ነገር ይታየኛል። ምን እንደው አላቅም። እና እኔ እንጃ አንዳንድ ጊዜ ማለት ህዝቡን በዝልክ ማዋሸት፣ በዝልብ ማታለል። በነገራችን ላይ ለሰው ልጅ ክብር ያለው ሰው የሚሰራውን ቪዲዮ ክብር ያለው ቪዲዮ ነው የሚሆነው። ለተመልካች ክብር የሚባል ነገር አለ ማለት አንድ ሰው እነሱን ሲያያቸው እነሱን ሲመለከታቸው አንደኛ የሚያዝናና ከሆነ ሊዝናና ትምህርት ካለው ትምህርት ሊወስድ ወይ ደግሞ እነሱን ለማበረታታት ነው። ከዚህ ውጭ ሌላ ነገር የለውም። ዩቱበሮች አሁን ለምሳሌ እኔ እህቶችን ለማበረታታት የማየው ቪዲዮ አለኝ ወይንም ደግሞ ያዝናናኛል ወይንም ትምህርት ታገኝበታለሁ ያልኩትን ቪዲዮ ላይ ይችላለሁ ማለት ነው። ስለዚህ ያ ማለት ደንበኛ ክብር ነው፣ በየንን አይደለም። በተለይ የዩቱብ ደንበኛ ዩቱብ ላይ የምናገኛቸው እህቶች የምናገኛቸው ወንድሞች በጣም አሪፍ፣ በጣም ምርጥ። በቃ ስደት ላይ ከማገኛቸው አንደኛዎቹ ምርጦቹ ጓደኞቼ ዩቱብ ላይ እያገኘዋቸው ናቸው። ማለት እንደነሱ ቃላት የለኝም። ከልብ ነው የማመሰግነው በዛ አጋጣሚ ማለት ነው። እና ብዙ ጊዜ ፕራንክ የሚሰሩ ሰዎች ሁሌ ውሸት፣ ሁሌ ቅጥፈት፣ ሁሌ በቃ ማስመሰል፣ በቃ ያኔ ማለት የሆነ የሆነ ጊዜ ፕራንክ የሚስሩ የሆነ በቃ አንዳንድ ጊዜ በቃ ዓመት ሙሉ ፕራንክ ዓመት ሙሉ ውሸት ትንሽ ይደብራል፣ ተመልካችም ይሰለቻል። ይሄ እንደ ራሴ አመለካከት ነውና ይሄ ደግሞ መሸላ ፂሙን ደስ ይላል የእሱና ሰው መስሎ ተግባር ግን ዜሮ። ከሙስሊሞች የማይጠበቅ ስራ ነው የሚሰራውና አንዳንድ ጊዜ እስልምናችንን በተለይ ሙስሊሞች እንደው ወደ እስልምናችን የሚመሳሰል ነገር ብንሰራ እስልምናችንን የማያሰድብ ነገር እስልምና እንደዚህ ከሆነ የሚያስብል ነገር ባይሰራ ባይ ነኝ። የራሴ አመለካከትና የራሴ አስተሳሰብ ነው ይሄ። ብዙ እና ትናንትና በሶፊ ቪዲዮ በሰራሁ ቪዲዮ ብዙ ልጆች። ለስራ ነው እነሱ ምንም አይደለም፣ ምንም አይደለም እያሉ ነው። እኛ ለስራ ሚሆን ለምንም ይሆን የሚሰሩት ተግባር የሴት ልጅ ክብር የሚመጥን አይደለም። በሸሪዓችንም ይህን ያህል ከአጅነቢ ወንድ ጋራ መላላስ፣ መድ መጫወት ምናምን ማለት አላስፈላጊ ነው። ዝሙትን ማስፋፋት ነው። ነገ ለሚመጣው ትውልድ ምን ልናቆየው ነው? ለእህቶቻችን ምን ልናሳያቸው ነው? ለልጆቻችን ምን ልናሳያቸው ነው? የሚለው ተግባር ነው እንጂ እኛ ማንም ቢያገኝ ማንም ቢደሰት ማንም ቢጫወት እኛ ለማንም ለማንም ጥላቻም ችግርም ምንም የለብኝም። የዘርም የሃይማኖትም ጥላቻም የለብኝም። እና ብዙ አንዳንድ ልጆች እንደዛ ብላችሁኛል። እኔ ከሶፊ ምንም አይነት ችግር የለብኝም እንደ ማንኛውም ሰው ሚዲያ ላይ ነው ማውቃት እና ውድ ቤተሰቦቼ አላህ በያላችሁበት ይጠብቃችሁ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላ በረካቱ። ላይክ ሸር ማድረግ እንዳይረሳ።